ውሬ ላይ የአብይን ድሮን መጥተን ጥለናታል። አቅማችን ካሁኑ ሆኑ ታይቷል። ይህን መረጃ የሻብያ ፕሮፓጋንዳ ልሳናት ከሰሞኑ በማኅበራዊ ገጾች ላይ በተለይም በኤክስ ገጾች ላይ ያሰራጩት መረጃ ነው። መረጃው ግን ነጭ ውሸትና ቅጥፈት ነው። አንድ አፍታ ሚዲያ የተለያዩ የማረጋገጫ መተግበሪያዎችን ተጠቅሞ ባደረገው ማጣራት ቡሬ ላይ የኢትዮጵያ ድሮን ተመትቶ እንዳልወደቀ አረጋግጧል። ተመትቶ ወደቀ በሚል ያሰራጩት መሰለም ሱዳን ውስጥ ያለ ተመትቶ የወደቀ ድሮንን የሚያሳይ ነው። ሻቢያ ከሰሞኑ አቋሙ ለወጥ ብሏል። ላለፉት ወራት ሰላም ነው የምፈልገው የሚለውን አቋሙን ምከራው ምከራው እምቢ ካለ ምከራ ምከራው በሚል ቀረርቶ ቀይሮታል። ይህ የሻቢያ አቋም ለውጥ የአፍ ወለምታ አይደለም። ይልቁንም ከሰሞኑ ከኢራን ያስገባቸውን ድሮኖችና ሚሳኤሎች በምተማምን ነው። በአክቲቪስቶቹ በኩልም አዲስ አበባን በሚሳኤል አደባይ ያለው ሲል እይዛተ ነው። በርግጥም እስራኤልን ያስጨነቁትና የቴልአቪቭን ጸረ ሚሳኤል ጋሻዎች እየበረቀሱም ያስጨነቁት የአያቶላህ ድሮኖች ኢሳያስ እጅ ገብተዋል። ነገርየው እጅግ ከሯል። የቃላት መወራወሩ ወደ ሚሳኤል መወራወር የማምራቱ ደልም። እየሰፋ መጥቷል። ከሰሞኑ ኢራን ሰራሽ ድሮኖችና ሚሳኤሎች ምጽዋ ተራግፈዋል። ኢትዮጵያን መቦጫጨቅ ለሚፈልጉት የሻቢያው አለቃ ይህ ፈንጠዝያን ፈጥሯል። በቅርቡ የወጡ የሳተላይት ምስሎች የኢራን ማዕቀብ የተጣለበት ፋርስ ኤር ቀሽም 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኢሉሽን 62 የጭነት አውሮፕላን ምጽዋ ማረፉን ማሳየታቸው ተዘግቧል። ኦርነ ሪቪው የተባለው ተቋም ባወጣው ትንታኔ መሠረት ይህ እንቅስቃሴ በቴህራንና በአስመራ መካከል በድሮን ቴክኖሎጂ ላይ ያተኮረ ወታደራዊ ትብብር እየተጠናከረ መሆኑን የሚያመላክት ሊሆን ይችላል። ትንታኔው እንደሚያሳየው ኢራን በቀይ ባህር በኩል ተጽዕኖዋን ለማስፋት እስራኤልን ለመገዳደርና የምዕራባውያንን የባህር ኃይል መኖር ወይ ንም መገኘትን ለመቃወም ትፈልጋለች። የምጽዋ ወደብን ማግኘት በየመን ከሚገኙ ሁቲዎች በተጨማሪም በአፍሪካ በኩል ቀይ ባህር ላይ ጠንካራ መደላድል ይሰጣታል። ይህ ክስተት ለኢትዮጵያ ስሳ ጣብቀኝ ሁኔታን የሚፈጥር ነው ተብሏል። ምክንያቱም ኢራን አዲስ አበባ ጋር ዲፕሎማሲያዊ ወዳጅነት እያሳየች፣ በሌላ በኩል ደግሞ የኢትዮጵያ ዋነኛ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር የመከላከያ ትብብሯን እያጠናከረች በመሆኑ ነው። የሰሜን ድንበር ስጋትን ስንመለከት የተራቀቁ የኢራን ድሮኖች፣ የሚሳኤል ቴክኖሎጂ ወይም የክትትል ሥርዓቶች ወደ ኤርትራ ጦር ከገቡ በቀጠናው ያለውን ስስ የጸጥታ ሚዛን በቀጥታ ያዛባሉ ተብሏል። ይህም የአስመራን ስትራቴጂካዊ እንቢተኝነት በማበረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ ስጋት ይፈጥራል። ባህር በር ፍላጎትን ማወቅ በተመለከተ፣ እንዲሁም ኢትዮጵያ በቀጠናዊ ትብብር የባህር በር መዳረሻ ለማግኘት በምትሰራበት ወቅት ኤርትራ የባህር ዳርቻዋን ለኢራን ወይም ማዕቀብ ለተጣለባቸው ወታደራዊ እንቅስቃሴዎች ማዕከል ካደረገች ዓለም አቀፍ ክትትልንና ወታደራዊነትን ትስባለች። ይህ ደግሞ የኢትዮጵያን የተረጋጋ የቀይ ባህር መዳረሻ ፍላጎት የበለጠ አስቸጋሪና በፖለቲካ ውድ ያደርገዋል። የሱዳን ግጭት መስፋፋት፣ እንዲሁም ሌላው መላምት ጭነቱ ከቴህራን ተነስቶም ምጽዋን እንደ ማስተላለፊያ በመጠቀም በሱዳን ላለው የጄኔራል አልብርሃን ጦር የሚቀርብ ሊሆን ይችላል የሚል ነው። ይህ ከተረጋገጠ ግጭቱን በኢትዮጵያ ሱዳን ድንበር አቅራቢያ የበለጠ ዓለም አቀፋዊ ያደርገዋል። የሱዳኑ የፈጣን ድጋፍ ኃይሎች መሪ ሄሚቲ ለሱዳን ጦር ድጋፍ የሚያደርግ ማንኛውንም መስመር ምጽዋን ጨምሮ ኢላማ እንደሚደረግ ማስጠንቀቁ ይታወሳል። የዮናስ ይዘዘው ትንታኔ ኢትዮጵያ ይህንን ባለ ብዙ ገጽታ ስጋት ለመመከት የተቀናጀ ምላሽ እንድትሰጥ ይመክራል። ከእነዚህም መካከል በሰሜናዊ ድንበር የተቀናጀ የአየር መከላከያ ስርዓቶችን በተለይም የኤሌክትሮኒክ ጦርነትንና ጃምሮችን ጨምሮ ማሰማራት። ኢራን በኤርትራ በኩል በምታደርገው እንቅስቃሴ ላይ ግልጽ ቀይ መስመር ለማስቀመጥ ዲፕሎማሲያዊ ቻናሎችን መጠቀም። በጉዳዩ ላይ የተሰማሩ የኤርትራ አካላት ላይ ማዕቀብ እንዲጣል አሜሪካና የአውሮፓ ህብረት፣ አሁን ያለውን ማዕቀብ እንዲያጠናክሩ ማስረጃ ማቅረብ። የኢራን ድሮኖች አስመራን መርገጥ ሁለት ምክንያት አለው። አንደኛው የአስመራው አገዛዝ እንዲጠቀምበት ሲሆን ሁለተኛው ደግሞ ለአል ቡርሃን ጦር እንዲሻገር ነው። የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራም ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉባት አዲስ ዋነኛ መስመር ሁና ብቅ ብላለች። ዘገባዎቹ እንደሚያሳዩት ፀረ አውሮፕላን መሳሪያዎችን በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። ይህ ክስተት የተሰማው የቀድሞ የሱዳን የስለላ ድርጅት ኃላፊ የነበሩት ሳላህ ጎሽ ባለፈው ግንቦት 16 ኤርትራን መጎብኝታቸውና ፕሬዚዳንት ኢሳያስ አፈወርቂ ጋር መወያየታቸው ከተዘገበ በኋላ ነው። በውይይታቸውም አስመራን እንደ ሽፋን በመጠቀም ለሱዳን ጦርና አጋር ሚልሻዎች የጦር መሳሪያዎችን ለመግዛትና ማጓጓዝ የኤርትራን ወደቦች ለመጠቀም እንደ ተስማሙ መረጃዎች ይጠቁማሉ። ሳላህ ጎሽ በጦር መሳሪያ ዝውውርና ህገወጥ ንግድ ውስጥ ባላቸው ተሳትፎ የሚታወቁ ሲሆን በፕሬዝዳንት ኦመር አልበሽር ዘመነ መንግስት በነበራቸው ረጅም የአገልግሎት ጊዜ ምክንያት የሱዳን ብርቱ ሰው በሚል ቅጽል ስም ይጠራሉ። እንደ አውሮፓውያን አቆጣጠር በ2019 የአልበሽር መንግስት ከስልጣን ከተወገደ በኋላ ከአብዱልፈታ አልቡርሃን ኃይሎች ጋር በመተባበርና የጦር መሳሪያ ዝውውርን በማመቻቸት ተጽዕኖቸው እያደገ መጥቷል። ሪፖርተር ያወጣቸው መረጃዎች እንደሚያመላክቱ የቱርክና የኢራን ሰው አልባ አውሮፕላኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራና ቴሄራን ለአልቡርሃን ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባዎች ያሳያሉ። ከነዚህም መካከል የቱርኩ ባይራክታር ቲቪቱና ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን መሃጀር ስድስት ድሮኖች ይገኙበታል። ከኤርትራ ወደ ፖርት ሱዳን የደረሰው ፀረ አውሮፕላን መሳሪያ በርሜል ቦምቦችና መለዋወጫዎችን ያካተተ ጭነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብ የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን ጦርነቱ ከተቀሰቀሰበት ጊዜ አንስቶ ኤርትራ ወሳኝ አቅርቦት መስመር ሁናለች። እንዲሁም የዜና ወኪሉ ኤኤፍቢ ከዚህን ቀደም ባወጣው ዘገባ የጦር መሳሪያ ፍላጎቱ ከፍተኛ ከመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ መድረሱን ጠቁሟል። መጀመሪያ ላይ ይህ ዝውውር በፖርት ሱዳን ኃይሎችና በሕገ ወጥ አዘዋዋሪዎች መካከል በግል ይካሄድ የነበረ ቢሆንም ባለፉት ሁለት ዓመታት ውስጥ ይበልጥ ይፋዊ ወደሆነም የመንግሥታት ደረጃ ተሸጋግሯል በኤርትራ ባለሥልጣናትና በሱዳን ጊዜያዊ መንግሥት መካከል አካል ያለው ትብብር እየጨመረ የመጣው በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ እየተወሰነ አይደለም። የመገናኛ ብዙሃን ዘገባዎች እንደሚያሳዩት ፈጣን የፖለቲካና የወታደራዊ ልውውጦች እየታዩ ነው። ለአብነትም ያህል ከግንቦት አራት ጀምሮ በፖርት ሱዳን በሚገኙ የሲቪልና ወታደራዊ አላማዎች ላይ በተከታታይ የድሮን ጥቃቶች ከተሰነዘሩ በኋላ የአልቡርሃን ኃይሎች እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖች ራቸውን ወደ አስመራ ማዛወራቸው ተዘግቧል። አልቡርሃን የጦር አውሮፕላኖቹን ወደ ኤርትራ ለማዛወር የወሰኑት ከባድ የአየር ድብደባዎችን ተከትሎ ነው። ይህ ውሳኔ በተለይ በቅርብ ሳምንታት ውስጥ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖር የሚችለውን ስጋት በመገመት ወታደራዊ ንብረቶችን ለመጠበቅ የተወሰደ እርምጃ ነው። እነዚህ ክስተቶች ኤርትራ ለአልቡርሃን ኃይሎች የምታደርገው ድጋፍ እያደገ መምጣቱን ያጎላሉ። ከእነዚህም መካከል በሱዳን የባህር ዳርቻ የጦር መርከቦችን ማሰማራትና የሱዳን የጦር ጀቶችን በኤርትራ አውሮፕላን ማረፊያዎች ማጠቃለል ማስጠለል ይገኙበታል። በተጨማሪም ኤርትራም በሺዎች የሚቆጠሩ ከዳርፉር የታጠቁ ቡድኖች የተወጣጡ ተዋጊዎችን እያሰለጠነች እንደሆነ ይነገራል። እነዚህ የሰለጠኑ ኃይሎች በኋላ ላይ የጋራ ኃይል በመባል የሚታወቀውንና ከፖርት ሱዳን ኃይሎች ጎን ተሰልፎም በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉት ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት የበለጠ ሊያሻክሩት እንደሚችሉ ይጠበቃል። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ የአሰብ ወደብ በኩል ህጋዊ የመጠቀም መብት እንዳላት አጥብቃ ትገልጻለች። አስመራ በበኩሏ የአሰብ ወደብን የሀገር ሏላዊነት ምልክት እንደሆነ በመቁጠር በጉዳዩ ላይ ለመደራደር ፍቃደኛ አይደለችም። ተመሳሳይ የሆነ ውጥረት ባለፈው ሐምሌ 2004 ተከስቶ ነበር። በወቅቱ ኤርትራ በሱዳን የባህር ዳርቻ የባህር ኃይል መርከቦችን ስታሰማራ ኢትዮጵያ ይህንን እንደ ከባድ ቀስቀሳ በመቁጠር የሁለቱ ሀገራት ግንኙነት እንዲሻክር ምክንያት ሆኗል። በአስመራና በፖርት ሱዳን መንግሥት መካከል ያለው ግንኙነት ባለፉት ሁለት የግጭት ዓመታት ውስጥ በእጅጉ አድጓል። አልቡርሃን ኤርትራን በተደጋጋሚ የጎበኙ ሲሆን በመጨረሻ ጊዜ የተደረገው ይፋ ያልሆነ ጉብኝት ባለፈው ሚያዝያ ወር ነበር። ታዛቢዎች እንደሚሉት በዚህ ወሳኝ ወቅት የኤርትራ የባህር ኃይል በፖርት ሱዳን መገኘቱ ቢያንስ ለሱዳን ጦር ከፈጣን ድጋፍ ሰጪ ኃይል ጋር በሚያደርገው ውጊያ ምሳሌያዊ ድጋፍን የሚያሳይ ምልክት ነው። በሌላ በኩል የፖርት ሱዳን ኃይሎች የጦር መሳሪያዎችን ማከማቸታቸውን ቀጥለዋል። ቀደም ሲል የወጡ ሪፖርቶች እንደሚያሳዩት የአልቡራን ጦር በቅርብ ወራት ውስጥ ያከማቸውን ከፍተኛ መጠን ያለው ታንኮች ድሮኖችናም ሚሳኤሎችን ጨምሮ ሌሎች የጦር መሳሪያዎችን ለማከማቸት ደህንነታቸው የተጠበቀ ቦታዎችን በንቃት እየፈለገ ነው። ከእነዚህ መሳሪያዎች መካከል አብዛኞቹም ከኢራን እስላማዊ አብዮታዊ ጥበቃ ጓድ የተገኙ ናቸው። በርካታ ዘገባዎች እንደሚያረጋግጡት የፖርት ሱዳን ኃይሎች በቅርቡ ያገኟቸውን ስልታዊ የጦር መሳሪያዎችና ድሮኖችን ለመጠበቅ በርካታ ወታደራዊ ካምፖች ውስጥ ዋሻዎችን ገንብተዋል። እነዚህም የላቁ የመከላከያ ስርዓቶችን የክትትል መሳሪያዎችንና የአልቡርሃንን ኃይሎች ፈጣን ድጋፍ ሰጭ ኃይል ድሮኖችን ለመከላከል ያስገነቧቸውን የራዳር ቴክኖሎጂዎችን ያካትታል። አዲስ የተገነቡት ዋሻዎች የጦሩን ስልታዊ የጦር መሳሪያዎች ለብዙ አስርተ ዓመታት ለመጠበቅ ስልታዊ በሆነ መንገድ ለማከማቸትና ደህንነትን ለማጠናከር የታለሙ ናቸው። ይህ እርምጃ ጦርነቱ ሚያዝ 15 ቀን 2023 ዓ.ም ከተቀሰቀሰ በኋላ ጦሩ በርካታ የጦር መሳሪያ ማከማቻዎችን በማጣቱ የተጋለጠበትን ድክመት ለመቅረፍ ያለመ ነው። በእንዲህ መልኩ የቱርክና ኢራን ድሮኖች አስመራን መተላለፊያ አድርገው መዳረሻቸውን ሱዳን እያደረጉ ነው። በተደጋጋሚ በአደባባይ በሱዳኑ ጦርነት የውጭ ኃይሎች ያላቸውን ሚና ሲኮንኑ የሚደመጡት ፕሬዝዳንት ኢሳያስ መንግስታቸው ግን በግልጽ እጁን አስገብቶም ጦርነቱን እንዲወሳሰብ እያደረገ ነው። ይህም ለሱዳን ብቻ ሳይሆን ለኤርትራም ከባድ መዘዝ እንዳለው እየተነገረ ነው።